ለመናገር ስሜቱ ከባድ ነው። ነገር ግን ያው እናቱ ያረገቻት ፍራንክ ነው። ነገር ግን ስሜቱ ከባድ ነው። ሩታ በዛ ሰዓት በጣም ነው ያለቀሰችው፣ እውነት ለመናገር ምክንያቱም ያላሰበችው ነገር ስለሆነ ውጭ ከቤታችን ይልን ምናምን ሲሏት በስመ አብ እንበዋን የቀረባት እና የኔ እናት በጣም ነው ያሳዘነች። ነገር ግን እናት እናትናት እህት እህት ናት። ፍራንክ ነው እንጂ ያረጓት በቤት ውጭ ሊያስወጧት አይደለም። ግን ታሳዝናለች። እኔ እናት በእውነት እምቧ ነው የቀድማትና። ሰላም ሰላም፣ እንዴት ናችሁ? አይና ለምን ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኑ። አብራችሁ ላላችሁ አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። ይህን ቪዲዮ ላይክ ሼር እያደረጋችሁ ቤተሰቡ ማለት ነው። ጠፍተናል፣ ያው ብቅ እንላለን። አንዳንዴ እንግዲህ ሩታ ትናንትና እናቷ ፍራንክ አርጋታለች። እኔ እናት በጣም ነው ያሳዘነችኝ እውነት ለመናገር። ግን በስም ስሜቱ ትንሽ ይከብዳል። እውነት ትንሽ ይከብዳል በጣም ምክንያቱም እናት ያደለች እንዲ እንዴት ይህ እንድትለይ ትሻለች የሚል አእምሮ ላይ ይህንተን ብሎባት ነበረ። ነገር ግን ደግሞ ፍራንክ ነው ያደረገቻትና ማዘር አልተቻሉም ማለት ነው። አልተቻሉም ማዘር ማለት ነው። እና እሩታዬ እንባሽ ቅርብ ነው። ከስማ እንበዋ ቅርብ ነው። እውነት ለመናገር እና ቅርብ ቅርብ ማለት እንበዋ ቅርብ ነው። እና ሁሉም ነገር ይሆናል። ለኔና ታይዙሽ እና ስትወድሽ አልሽ በጣም የምወድሽ እናትሽ እውነት ለመናገር ሩታን እናቷ በጣም ነው ተወዳ

ማለት ነው። እና ግን ደስ ትላላችሁ፣ ይመቻችሁ። ሲስተርሽም ደስ የምትል ሲስተር አለችሽ ሩታዬ። እርግጥ ያለች ቆንጅዬ ማለት ነው። እርግጥ ያለች ናት። ደግሞ ደስ ስትለው ናት ደስ ነው የምትለው። እርግጥ ያለች ናት እና ይመቻችሁ ወዶቼ። ባይ ባይ።